ዛሬ ቤተሰብ በጣም ከፍቶ ነው የመጣሁት። ወላ ላዚም ከሴቱ ጋር ተጣልቻለሁኝ። እናንተን ምክር ፈልጋለሁ እና የደረሰብኝን እንዲሁም ደግሞ ሴቱ ምን እንዳደረገችን የነግራችኋለሁ ማለት ነው። ወላ ረመዳን ወር ላይ እንዴት እንደሆንኩኝ እንዴት እንደሰራሁኝ፣ አንድ ቀን ክፍት አውጥታ፣ አንድ ቀን የእንትን አዚማ እየጠረች ያን ሁሉ ደክሜ መጨረሻ ላይ ግን ወላይ ምን እንዳለችኝ ይነግራችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ በረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላምናችሁን ይገውሉ ሰላም ነው። አላህ Subhanahu Ta'ala በእያላችሁበት ሰላማችሁን ይብዛልኝ፣ ሀገራችንም ሰላም አድርግልኝ አልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ትንሽ ጥምጼ ተቀይሯል። ቅርታ ቀን ላይ በጣም ከፍቶኛል፣ አልቅሽ ነበረ ማለት ነው እና ሀባይቢ የእናንተ ምክር ያስፈልገኛል። ቪዲዮን እስከመጨረሻው መዳመጥ ሐሳብ አስተያየታችሁን ኮመንት ላይ እንድታስቀምጡልኝ ፈልጋለሁ። ለምን አነባለሁ ማለት ነው። ከኔ የተሻለ ሐሳብ ሊኖራችሁ ስለሚችል ቤተሰቦቼም ስለሆናችሁ ከስንጣውን አብረን አራት አመት ሆነን ሶሻል ሚዲያ ላይ እና ባካችሁ ምክራችሁ ያስፈልገኛል ማለት ነው። እና አንዳንዴ ሰው ያስፈልገናል። ወላሂ እኔ በሆነ ነገር ተሳስቼም ከሆነ የኔም ጥፋት ከሆነ ሴትዮም ጥፋት ከሆነ ማን ጥፋተኛ እንድትሆኑ እንደሆነ እንድትነግሩ ይፈልጋለሁ። ታቃላችሁ። በተለይ ደግሞ ምግብ የምትሰሩ እህቶቼ ምን ያክል መስዋዕትነት እንደምትከፍሉ ታውቁታላችሁ። እኔ ምግብ ነው የምሰራው፣ ታውቃላችሁ እና ከረመዳን በፊት ደግሞ የደረሰብኝም ነግራችኋለሁ። ሁሉንም ነገር ታውቃላችሁ እና እንደነገርኳችሁ ዛሬ ከሴቱ ጋር ተጣልቻለሁ። ማ የተጣላሁበትን መኪናት ምንድን ነው? የረመዳን ደሞዝ አልተሰጠኝም። እንትን ለአስር ቀን ሴትዮ የተሳፍራ ለኢድ ኢጃዛ ሂጂ ብለ አመት ነበረ። ኢጃዛ ከወጣሁ አንድም ቀን ውጥቼ ያላቅም። በአመቴ እንትን ኢጃዛ ሂጂ እና እኛ አሞሽም ስለነበረ እንዲታርፍ ይፈልጋለሁ ከዛ ቤት ሄደች። ትንሽ እርፍት አድርጌ እኔም ቤተሰቦች ጋር ተሳፍረው ሰውየው ቤተሰብ ጋር ተሳፈረች፣ እኔም ኢጃዛ ወጣሁኝ ማለት ነው። ብሬን ሳትሰጠኝ ረመዳን ላይ የለፋውበትን አልሰጠችኝም እና የሁለት ወር ደሞዜን አልተሰጣውም ነበረ። እና ሰውየው ብር የለኝም በጣም እንትን ወጪ በዝቶብኛል ምናምን አለኝ። ከዛም እኔም ደግሞ ብዙ ጊዜ እነሱ ቤተሰብ ጋር ስለሰራውኝ እዚህ ቤት አሁን አራተኛ ዓመት ይዣለሁ ማለት ነው እና ከዛ እሺ ብዬ ምንም አልተናገርኩም። ይሰጡኛል በሚለው ቤት ሄድኩኝ ማለት ነውና፣ ከዛ ከእጃዛ ከተመለስኩ በኋላ ብሬን ስጡኝ እያልኩ ነጌ ከነጎዳ እያሉ ይኸው ስንት ቀን ሞላኝ፣ ሳምንት ሆነኝ ማለት ነው እና ከዛ ተናድጄ ዛሬ መጣሁ፣ እና ሴት ለምንድ ነው ብር ማሰጭኝ? እኮ ልጅ አለብኝ፣ ወጪ አለብኝ፣ ብር ያስፈልገኛል። እና ብሬን ስጭኝ፣ አንቺ ጋር ሲጠራቀም ጥሩ አደለም፣ እና ብሬን ስጭኝ። እህቶቼ፣ ማለ አንድ ነገር ልንገራችሁ መዳሞቻችሁ ጋር ብር አታስቀምጡ። እንዲሁም ደግሞ እንኳን ብድር እንኳን ቢጠይቃችሁ እንዳሰጧቸው ማለት ነው። እኔ ዛሬ ይሄው ብድር ራሱ ሰጥቻት ነው ይሄ ሁሉ የተፈጠረው ማለት ነው እና ሁሌ ብድር ስትጠይቀኝ ስታለቃቅስ ባክሽን ምናምን ስትለኝ እኔ ደግሞ አልችልም ወላሂ፣ ውስጤ እንትን የሆነ ጨካኝ አይደለሁም። ገብቷቸዋል ብድር ስትለኝ ይሄው አንድ ሺ ሶስት መቶ ብር ብድር አለኝ እሷ ጋር ማለት ነው። ከዛ ውጭ ደግሞ የሁለት ወር ደግሞ ዜን አልተሰጣውም ነበረ እናም ዛሬ ስጭኝ ብዬ ተከራከርኩኝ። በጣም ተናድጄ ተናገርኩኝ ማለት ነው። እኔ ሁሌ በጸባይ ነው የምጠይቃት። ነገ ትለኛለች፣ ከነጎዳ ነገ፣ ከነጎዳ ነገ፣ ከነ ነገ ስትለኝ ነገው ሲመጣ ከነጎዳ እንደዛ እያለች ስታሰቃይኝ መጨረሻ ላይ ደግሞ ሰውየው በተቀመጠበት መጥበቅ ላይ ስትመጣ ጮክ ብዬ ተናገርኩኝ፣ ሄታ ተናገረችው ማለት ነው። ከዛ ረመዳን ላይ የተስማማነው ሁለት ሺ አምስት መቶ ነው ገብታችኋል። እንደዛም እኔ ሶስት ሺ ነበር ያልኳት ታቃላችሁ ከረመዳን በፊት ላይ ወድቄ እሷ ቤት እሷው ራሷ አስጣድፋኝ ወድቄ አፌን አፌ ፊቴ ሶስት ቦታዬ እንደተሰፋሁኝ ታቃላችሁ። ነገሬያችኋለሁ በፊት የምትከታተሉኝ እህቶቼ ታቃላችሁ። እሱን ወጪ ያወጣችሁ እሷ ናት። ግን እሱን ወጪ ከፈለግሺ ያንደሩን ደመወዝ አንሺ። ለምን ሶስት ሺ ሪያል አውጥቻለሁ ብላ ብዙ ጊዜ ስለተናገረችኝ ብሩን ከፈለግሺ ብሩን እሰጥሻለሁ እና ደመወዜን ስጪ እና ብርሽን ልስጥሽ ስላት አይ ሰደቃ ነው እና አንፈልግም ከአንቺ ምንም ነገር ዱዓ እንድታደረግልኝ ብቻ እንፈልጋለን አለች ከዛ እንደዛ ከሆነ ብዬ ደሞዜን ጠየቅኩኝ ማለት ነው እና ከዛ ወላሂ ለአዚምን ረመዳን ላይ በጣም ብዙ ነው ፈተና እንትን ያልኩት ለምን ብቻ ለዛም ሶስት ሰራተኛ ነን ቤት ውስጥ የነበር ነው አንዷ ተሳፈረች አንዷ የቤት ስም ስራ ትሰራለች እኔ መጥበቅ ላይ አስር አይነት ምግብ ነው የምታዘኝ እዚ ጋ አሁን ራሱ የምሰራው ረመዳን አይደለም ግን ይሄው እንዲህ ተሰርቶ ተላጃ ውስጥ ይቀመጣል። ማታ በቃ ቀኑን ሙሉ ይተኙላችሁና ማታ ተነስተው እየበሉ ነው የሚያድሩት። አሁን እንዲህ የሰራሁትን ሁሉ በአንድ ቀን ያልቃል። በየቀኑን እንደዚህ ሳንዱች ምሰራው ማለት አንድ አይነት ብቻ አይደለም ምሰራው እንደገና እንደነገርኳችሁ ሳምቡሳ ሰራለሁ። የሳምቡሳ በዲጃጅ ሰራለው። ሳምቡሳ በንትን በለሐም ሰራለሁ። እንደገና ስፕሪንግ ሮል በዳር በኩዳር ሰርቼ ያስቀምጣለሁ። በአንድ ቀን ያልቃል ማለት ነው። ገብቷችኋል? አንዳቸው የዚህን አምስት ስድስት ነው የሚበሉት። ብላፊያ እኔ ምንም አይደለም፣ ችግር የለውም። ግን እንደዛ እየለፋኑ እንኳን ወላ ረመዳን ላይ አስር አይነት ነገር ነበር የምታዘኝ። ያን ሁሉ እየሰራሁ ከዛ ሂሳብ በስንት ነው ብዬ ስጠይቅት እንደተለመደው አለች። እንደተለመደው ደግሞ ሌላ ጊዜ አምስት እስከ 2007 ተሰጠኛለች ስጦታ ምራም ስለምትሰጥ እሺ ብዬ የሰጠችኝ ትስጠኝ ብዬ እንደተለመደው ስላለችኝ ይጸጣልኳት። ከዛ እንደነገርኳችሁ ዛሬ ደሞዝን ስጠይቅ የተለመደው ደሞዝን የሰጠችኝ ማለት ረመዳን ላይ እንደዛ ለፍቼ አዚማ በየቀኑ ሰውየው ወላሂ 20፣ ከ20 በላይ ወንድ ይጠራል። እንደገና ልጆቹ ወንዶቹ ልጆች ይዞ ይመጣሉ። ያን ሁሉ ምግብ እኔ እየሰራውኝ ወላሂ አስቡት እንግዲህ ማለት ነው ለሾርባ ሌላ ነው የሚወጣው፣ ለመኮሮና ሌላ ነው የሚወጣው። የእቃውን ብዛትና የምግቡን ብዛት አስቡት ማለት ነው። ያን ሁሉ እየሰራውለት እንደዛ ለፍቼ መጨረሻ ላይ ደግሞ ለረመዳን ራሱ ሺህ ሰባት ነው የሰጠችኝ ማለት። ምን ሆነሽ ነው ብዬ ስጠይቃት እና ሰውየው ስለተናደደ በቃ እንደተለመደው ነው ብሎ የሰጠው። እንዴት ነው እንደዛ የምትይው? እኔ እንዴት ነው የለፋሁት ያን ሁሉ እንደዛ ስታረግኝ ስታዥኝ እንደፈለግሽ ሀታ ለቤተሰቦቹ ነውን ለምሳሌ አንድ ቀን እንትን እህቷ ቤት ተጠራች ማለት ነው። ልጆቹ ቤት ተቀምጦ እንደገና ለልጆቹ እንትን ፍጡር ስሪ ብላኝ ለልጆቹ ሰርቼ እንደገና ለእህቷ ራሱ ለሰራተኛው አግዣት ብላ ጌማትና ሌላ ነገር እንደገና ሶስት አይነት ነገር አዛኝ ለእህቷ ጭምር ሳይቀር ነው የሰራሁት። ለምን እኔ መጣላት፣ መጨቃጨቅ ምናምን አልወድም። በዚህ ጊዜ ላይ ደግሞ ስራ ስለጠፋ እንትን ስራ ለቅቄ መውጣት አልወድም እኔ አንዴ እንትን አረብ ቤት ከገባሁም ችግር እንኳን ቢያጋጥመኝ እንደገና ምግብ አይኖርበት ራሱ ችዬ ነው የምሰራው። ለምን እንደ ቀላል እንትን ስራ ጣል አድርጌ የሆነ ምክንያት ፈጥሬ መውጣት አልፈልግም። ሰዎቹ ካልፈለጉኝ ነው ውጪ ካላሉኝ በስተቀር በራሴ ጊዜ አማርጬ መውጣት አልወድም ማለት ነው። ብዙ ሰው እሷ እኮ የሆነ ድግምትማ አሰራብሻለች እና ከእሷ ቤት መውጣት አትፈልግም ሌላ ስራ እኮ አለ ብለው ሰዎች ሲናገሩ ራሱ በቃ አንድ ስራ ካስኩኝ ከዛ አስሬ እንትን መቀያየር አልወድም ማለት ነው እና ከዛ በጣም ተናድድኩኝ። ወላሂ ላዚም በጣም ተናድድኩኝ። ለዛም እኮ ሁለት ሺ ሰባቱም አይደለም የሰጠኝ ሁለት ሺ አምስት አምጥቶ ሰጥቶኝ፣ ሁለት መቶውን ሌላ ጊዜ ብሎ ሰጠኝ ማለት ነው ሰውየው። በጣም ተናደድኩኝ፣ አለቀስኩኝ። እንደዛ ሁኘው እንኳን ወላ ስጦታ ራሱ አልሰጠኝ። እኔ ስጦታ አልፈልግም። ሌላ ጊዜ ስጦታ ምናምን ይሰጣል። ያን ግን የኢዱን ቀን ሰውየው ስለሌላ ስትመጪ ስጦታ ምን ሰጥሻለን ምናምን ብላ አታላይ ነበረ የሄድኩት፣ እና መጨረሻ ላይ ግን ይሄው ሺህ ሰባት ብቻ ለረመዳን እንደዛ ለፍቼ እንደገና አዚመ አስሬ እየጠራ እግሬ እያበጠ ወላ ለአዚም ጠዋት መነሳት እስከሚያቅተኝ ድረስ እንደዛ ሰርችላት፣ መጨረሻ ላይ ዛሬ የተለመደው እንደው ዝን የሰጠች ለረመዳን እንኳን አልጨመረችልኝም። ማነው በዚህ ተናድጄ ተጣላኋት። ለሰውየው ነግረዋለው ከሰጠች ምናምን ስትል እንዴት ነው ማይሰጠኝ አልኳት። እንዴት ነው ማይሰጠኝ? እንትን ብር ፈልጋችሁ ከሆነ እንትን ያሳከማችሁኝ ብር ፈልጋችሁ ከሆነ እንፈልጋለን ብላችሁ በግልጽ ተናገሩ፣ ብራችሁን እሰጣችኋለሁ። እሱን እንደገና ሰደቃ ነው ብለሽ እንደገና የሰራሁበትን የለፋሁበትን ደሞዜን ለምን አሰጭኝም አልኳት። ከዛ በጣም ተጣላን። መጨረሻ ላይ ግን በቀን ከእሷ ጋር ከሚጨቃጨቅ ስራውን ብለቅ ይሻለኛል ብዬ ያሰብኩና እስኪ ቤተሰቤን ላማከር፣ ከነሱ ከኔ የበለጠ ሀሳብ ሊኖራቸው ይችላል እንዲሁም ደግሞ ብዙ ጊዜ ትጨቃጨቀኛለች። ወላሂ ያን ጭቅጭቋን ሁሉ ችዬ ሰራተኞቹ ላጠፉት ጥፋት እራሱ እኔን ነው የምትጣላኝ። ማለት ነው ከኔ ጋር ነው የምትጣለው፣ ሰራተኞቹ ላጠፉት ጥፋት ለምን አነገርሻቸውም ብለው። እነሱ እኮ ከኔ ኑ ይበልጣሉ። የሚገርማችሁ ነገር ማነው አንዷ አርባ አምስት አመቷ ናት። አንዷ አርባ ምናምን ወደ አርባ ልትገባ ነው፣ ሰላሳ ስምንት አመቷ ነው ማለት ነው እና የአራት የአምስት ልጆች እናት ናቸው። እነሱን ራሱ በእኔ ታረጋችኋለች ለእነሱ የምትሰጠውን ክብር ለእኔ ያሰጠኝም ግን ያን ሁሉ ችዬ እየሰራሁኝ ዛሬ ደግሞ እንደዛ ስታደርግ በጣም ተሰማኝ። በጣም አለቀስኩኝ። በጣም እንትን ብዬ አሁን ደግሞ እስኪ እናንተን ላማከርና፣ እናንተ የምንትላላችሁ ስራውን ለቅቄ ልውጣ ወይስ አፌን ዘግቼ ዝም ብዬ ልስራ ወይስ ምን ላድርግ? ወላሂ በጣም ከፍቶኛል። በጣም ተናድጃለሁ። ረመዳን እኔ ሌላውን ጊዜ ችግር የለውም። በሺ ሰባት ነው የምሰራው ትንሽም ቢሆን ብሩ ጠዋሌ ስለሆነ ስራ ስሬ መልቀቅ ስላልፈለግኩኝ እኔ ቤትን ቤት አልቀመጥም። እንትን ስራ አላጣም ኢንሻአላህ። ግን ዝም ብዬ ስራ ላይ እንትን ሰበብ ፈጥሬ መውጣት ስላልፈለግኩኝ ነው እና እና ምን ላድርግ ግዴታ ስጪኝ እንዲ ባላት ወይስ እስከምትሰጠኝ አፌን ዘግቼ ልቀመጥ ወይስ ካልሰጠችኝም ትታው ወይስ ስራውን ለቅቄ ሊውጣ ወይስ ስራዬን ዝም ብዬ ልስራ? ችግር የለውም። እስኪ ምን ትሉኛላችሁ? በጣም ከፍቶኛል እና ወላ አቃ አለው እነሱ ከረመዳን በፊት ወላ እና እንደነገርኳችሁ ቅርታ ከረመዳን በፊት እንደዛ ወድቄ አሳክመውኛል። እንዲሁም ደግሞ ወላ እየታመምኩ ራሱ ቁስሌ ስራሱ ሳይደርቅ ሴቷ መጥበኩ ገብታስ ምናምን ስትሰራ ማለት ነው። እኔ አላስቻለኝም፣ መጥቼ እያገዝኳት ነበረ ማለት ነው። እኔ አልችልም እና ወላሂ እንደዛ እንኳን እያደረግኩላት ዛሬ በጣም ተናድሬ። አስተግፍሩላህ ላዚም ቱብ ላይ። አስተግፍሩላህ ላዚም ቱብ ላይ። አዑዙ ቢላህ ሚነ ሸይጣን ረጂም። መሸዱላ ላ መሐመድ ረሱሉላህ። አልምሄም እስኪ ምን ትመክሩኛላችሁ? ቤቱን ጥዬላ ልውጣ ወይ አፌን ዘግቼ ስል ዝም ብዬ ልስራ እስኪ ምክራችሁን አስቀምጡልኝ። ሀሳብ ስተታችሁን አነባለሁኝ። ያልሆነ ኮመንት ግን አትጻፉ። በነገራችን ላይ መጽሐፍም ከፈለጋችሁ ችግር የለም፣ ግን ያልሆነ ኮመንት ባትጽፉ ደስተኛ ነኝ። ለማንኛውም ሀባይቢ የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁን ያመሰግናለሁ። ወሰላሙ አሌይኩም ረህመቱላሂ በረካቱ።